ትኩስ ትኩሱን ስጡት። ሁለት ሲኒ ቡና። እሺ፣ በእናትህ አንዴ ዘና በል እየተጫወትክ። እሺ እኔማ ፋንታም ሊል ነበር፣ ከውኩት ሀሳቤ ቀየርኩ። ጨዋታውን አውቀኸዋል አይደለም? ጨዋታውን አውቀኸዋል። ጨዋታውን ያላወቀውም ጥልቅ ብዬ ነው የመጣሁት። ምንድን ነው እስኪ ንገረኝ። ምንም ሳታክቲከ ትከፍላለህ ወይ? እኔ ዋና ያልኩህ እኮ ለዚህ ነው። ገንዘብን በቃ ዝም ብለህ ሌላ ቦታ የምታባክነው እንደዚህ ነው፣ ሳታጣራ። የእኔ ጌታ አይ መልካም ሰው ነው። እሺ እያው ማጫውተው የፍቅረኛ ቢኖርህም ወይም ያሰብካት ብትኖርም ያሰብካት ብትኖርም ወይም ፍቅረኛ ካለህን የሷን ነገር ነው። መጨረሻዋ ተደምሮ ከጠየቁ ጥያቄ ተደምሮ የሚመጣውን ነው የምነግርህ። ገባህ? ስማት ሰው አጠራም። እኔ ግን በእንትን ትነግረኛለህ፣ እንግባባለን። ያቅ እሺ፣ የት ነው ያወካት? ስም ዝርዝር፣ ዝርዝር ከፈለክ መዘርዘር ያለ ሰጣሃለሁ፣ ካልፈለክ ግን ራስ መናገር ይችላል። እህ እዚ እዚ ወለኝ የት ነው የተተዋወቃችሁት? መንገድ ላይ፣ መንገድ ላይ ሊሆን ይችላል። መንገድ ላይ፣ የእምነት ቦታዎች፣ የእምነት ቦታዎች፣ ስራ ቦታ፣ ትምህርት ቤት፣ ሰፈር ለሰፈር ሳውደለድል እላው ላይ ነው የሚለው ሰው ደለደል ሶሻል ሚዲያ ላይ ክለብ፣ ሶሻል ሚዲያ ላይ፣ ሶሻል ሚዲያ ላይ፣ ሶሻል ሚዲያ ላይ እኔ ማውቅ የነበረ ሶሻል ሚዲያ ላይ ስምንት፣ ሶሻል ሚዲያ ላይ። ስሟ ከኤ እስከ ዚ ባለው ውስጥ ነው የምጠራው። ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ሲ ሊሆን ይችላል። ስሟ ሙሉ እንዳጠራ። እሺ፣ እሺ ፍቅሩን መስራት አለብኝ። እሺ ፍቅሩ አብጤ ይቅርታ፣ ተሳስቼ ነው። እኔ ልማ አብጤ ስትለኝ ደንግጬ ጥያቄ ተይቄ። እሺ ምንድን ነው የሚጀምረው? የመጀመሪያ ስሟ በምረ የሚጀምረው ኤ ኮነ ቢ ኮነ? ሙሉ እንዳጠራ በፍጹም በፍጹም። እሺ ቢ ቢ

ሹገር ማሚዎችም አሉልን በሹገር ማሚ መያዝ እንችላለን። ሹገር ማሚ ከሆነች ከአርባ አምስት እስከ ስልሳ አንድ ባለው ውስጥ አለ ሹገር ማሚ ከሆነች። ሹገር ማሚ ካልሆነች ከሀያ አራት እስከ ሰላሳ አምስት ባለ ውስጥ ትገኛለች። ያ ልጅቷ ስንት አመቷ ነው? እድሜውን ብቻ ንገረኝ። ሀያ ስምንት ሀያ ስምንት ሀያ ስምንት አንድ ሁለት ሶስት አራት አምስት ስድስት ሀያ ስምንት አለባበሷ ዝርዝር ከፈለክ ዘረዝራለሁ አይ እኔ እኔ ነኝ ማቀላት ምትሉ ምትል ከሆነ ንገረኝ። ቀሚስ ነው ረጅም ቀሚስ። እሺ ረጅም ቀሚስ ረጅም ቀሚስ ውዴ፣ በዚህ ዘመን ረጅም ቀሚስ ረጅም ቀሚስ እንዴ! አንተ ይወደኝ ልትመጣ ነው እንዴ? ረጅም የለበስኩትኝ ዛሬ እናንተ ጌታ፣ ረጅም ጉርድ የለበስኩት ዛሬ። እሺ አንድ፣ ሁለት፣ ሶስት ቀሚስ ሶስት ሶስት አመጋገቧ፣ ወይም ደግሞ አብራችሁ የሰራችሁት ሰርታለች። ባለሙያ ከሆነች በአካል ተገናኝታችሁ ከሆነ ምን ሰርታላለች? ካልተገናኛችሁም ደግሞ ምን ሰርታ እንድታበላት ትፈልጋለች? አንደኛ ሽሮ አለ። የሀገር ውስጥ ምግብ ነው። የውጭ አንድ ቀን ብጠራላችሁ የልብስ ብራንድ ነው ያሉኝ ገባኝ። የውጭ ምግብ ብጠራ እንደ ቤታ የልብስ ብራንድ ነው እንዴ የምትጠሪኛው ቁም ምግብ ነው አሉ። ከዛ ሐሳቤን ቀይሬ የአበሻ ምግብ አርጌዋለሁኝ ሽሮ አለ፣ በእኛ አይነት አለ፣ ቅቅል አለ፣ መረቅ አለ፣ ቁርጥ አለ፣ ፒዛም ትንሽ አስገብቻለሁ፣ በርገርም ጨምሬያለሁ፣ ኬክ አለ፣ ክትፎ አለ፣ ሻይ፣ ቡና። ምንድነው አብራችሁ የበላችሁት? ባትበሉም ምን ለመብላት ታስባላችሁ? ቴንክ ዩ። ሽሮ ሽሮ ሽሮ በስመ አብ ወልድ መንፈስ ቅዱስ ሽሮ አንድ ቁጥር ይሁን፣ ውዴ ይሁን ያሳደገችን ረንጉራ መዝናናት የምትፈልገው ፍቅሩ አብጤ፣ ከዚህ ስልሽ ጋር ከቢ ጋር መዝናናት የምትፈልገው የት ነው? ሰፈር ለሰፈር ማውደልድን ሰፈር ውስጥ ማውደልድል ሻይ ቦታ ምናምን ሰፈር ለሰፈር አለቻለን፣ ነትሩንጎጋ ምናምን ቡና መጠጣ ውሃዳር፣ ቢስጃር ውሃዳር አብራችሁ መሆን ይሻላችኋል። ክለብ ውስጥ ጌዳውን እያልክ ግን ቂጣ እስኪንቀጠቀጠ አብራችሁ እየጨፈራችሁ እዛ ይሻላል። ከሀገር ውጭ እየተዝናናችሁ የት ይሻላል? ወይስ ቤት ውስጥ ቤት ውስጥ ገንዘብ አንፈጅም ለልጆቻችን ለቅርሳችን ገንዘብ ማስቀመጥ አለብን ብለህ ቤት ውስጤት ሴቱ ይሻልሃል ውሃዳር የኔ ጌታ እውነትም ይሻላል ውሃዳር የፏፏቴ ድምፅ እየሰማ አንድ ቁጥር እሺ አንድ ቁጥር ምኗ ተመቸክ ልብ ብለህ አዳምጥ ምኗ ተመቸክ ስጠራ ያሳፍረኛል ባለቤታ ግን ባልሰማ አለፈው ምኗ ተመቸክ አልጋ አልጋ ላይ አልጋ ላይ ላይ አልጋ ላይ አስተሳሰቧ አስተሳሰቧ ፍቅር አስተጣቷ ገንዘቧ ገንዘቧ ላይ ይሰማ ይችላል እንዴ? ገንዘብ ገንዘቧ ገንዘቤ ዲባባ ፀባዩዋ መልኳ ምን ተመቸክ? አንተ ግን ገንዘብ ላይ ብዙ መቆየት የለብህም። የዋና አንተ ትሰማለህ እንጂ አትወስድም። እሺ ይቀጥል ሳስበህ መልኳ መልኳ ቆንጆዬ ናት። እሺ መልኳ መልኳ ከጸባያ በፊት አቤት የዘንድሮ ወንዶች! ጸባያ ገብቶኛል እኮ ፍቅሩዬ ጸባያ ከፈለገ በፋንታ እያታለልኩኝ እ እየሸወር ፋንታ እየሰጠሁ በብርጭቋ እያታለልኩኝ ጸባያ አስተካክላለን። ካልሆነ በዱላ ነው፣ መልኳ ይስተካከላል። እሺ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። ጎበዝ ስድስት በፋንታ ጸባዩን ያስተካከላል። ፋንታ እየሰጠው ኮካ እየሰጠው ዴን ሀብት ማሟ የመጨረሻ ነው የመጨረሻ ነው። እኔ ደምር ድረስ ምልህን እንት የሀብት ማሟ መካከለኛ መካከለኛ ቆይቶ ነው የሚደርሰው። እሺ መስፈርት እንዴት አለ? ፈላጊ ከኔ ነው የምትጠብቀው? ጠባቂ አለ ጠባቂ ተጠባባቂ አለ። ከኔ ነው የምትጠብቀው እኔ ከኔ ነው የምትቀለበው ማለት ትችላለህ። ሰርቷ ዳሪ፣ ሰርቷ ዳሪ። መካከለኛ በምን ሊሆን ያዘው? በቃ መካከለኛ ሰርቷ ዳሪ። እሺ ፍቅሩ እብጤ፣ እኔ እስክደምር ድረስ ይወጣል። ያረኩልን። እኔ እስክደምር ድረስ አንተ ለዚች ለቲክቶክ ማህበረሰብ ወይም ለሀገር ማህበረሰብ ለኢትዮጵያ ማህበረሰብ ማስተላለፍ የምትፈልገው መልእክት ካለ ሀሳብ ካለ ፎሎ መደረግ ከፈለግ ቤተሰቦች ማውራት ከፈለግ ደስ ያለህን ነገር ማድረግ ትችላለህ። እኔ እስከዛ ልጀምር። መልእክትም ካለ ማስተላለፍ ትችላለህ። አመሰግናለሁ። ቴንኪው ወዳችኋለሁ ቤተሰብ። ዩቲዩብ አለኝ። ዩቲዩቤን ሰብስክራይብ አድርጉልኝ። ሰባት ሺህ ማህበረሰቦች አላችሁ። ዩቲዩብ ፍቅሩ እብጤ የሚል ነው። ሰብስክራይብ አድርጉልኝ። በቃ ቤታ ምርጥ ምርጥ ጠዋት። ተንኪ ዩ አመሰግናለሁ፣ ሁላችሁም ክበሩልኝ። ጁስ አመጣለሁ፣ ችግር የለም። የምትፈልጉት ጁስ አየህ፣ ካለ ልቤን። በቃ ስስት አደረከው። አይ የኔ ነገር ሻውራ። ሃይ አንድ እና በጣም ቴንኪው ፍቅር ላሳያችሁኝ፣ በሙሉ አመሰግናለሁ። ክብረት ይስጥልኝ፣ እወዳቸዋለሁ። ከቤት ታቤት ቴንኪው። ዩቲዩብ እንዳትረሱ ብቻ። በቃ በተረፈ ያው ላይቭ ስገባ ያው ታፕ ታፕ፣ ኮፒ ሊንክ፣ ሼር አዛምዳለሁ። የተመቻችሁ ብቅ በሉ። ቴንኪው። እዚህ ጋር ያላችሁ ሰዎች ሁሉ ሞ ፎንቃ ናቸው ናችሁ። እሺ፣ የደረሰ ነገር እና ሌላው ደግሞ ዛሬ የሀገራችን ታላቅ ሰው አትናል እሳቸውን የህሊና ጸሎት እናድርግ አንድ ደቂቃ ቴንኪው ሁላችሁ እናመሰግናለን የምንወዳቸው የምናከብራቸው የሀገር ዋርካ የሆኑ ትልቅ ሰውዬ ዛሬ ሸኝተናል አትናል እንደሳቸው አይነት ሰው ይብዛ እንላለን ፍቅር ሰላም ለሀገራችን። አመሰግናለሁ። አሜን አሜን አሜን። እናመሰግናለን። አሜን። አዎ፣ የወጣልህ የወጣልህ፣ ምን መሰለህ? ከነ ሙሉ ማንነትህ ከነ ሙሉ ነገርህ ትወድሃለች፣ ግን ለመንገድ ትፈራለች። ጉድ የፈላ የደረሰ ነው። ከነ ሙሉ ማንነት ነው የምትወድት፣ ከነ ማንነት ከነ ፍቅሩ እብጤ ከነ ማንነት ትወዳለች፣ ግን ፍቅርን ለመንገድ ትፈራለች። ላይክ ያስፈራታል። ሙሉ ነገሯን አውጥታ ለአንተ ማሳየት ያስፈራታል። ይሄን ያለው ነገር በጣም ስለመጣ በጣም ነው የምናመሰግነው። ተረኛል እየጠበቁኛሉ። እግዚአብሔር ያክብርልን እንኳን